የምግብ ዋስትና ረሃብን መከላከልና የገጠር ልማት በሚል መሪ ሐሳብ ሁለተኛው የብራዚል አፍሪካ ጉባኤ ከሰሞኑ በብራዚሏ ዋና ከተማ ብራዚሊያ ተከናውኗል። ከ44 በላይ የአፍሪካ ሀገራት መሪዎች፣ ዓለም አቀፍ የዘርፉ ተመራማሪዎች፣ የተቋማት መሪዎች በተካፈሉበትና ለግብርናው ክፍለ ኢኮኖሚ ሰፊ ፋይዳ ባለው በዚህ ጉባኤ በኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራ ልዑክ ወደ ብራዚል አቅንቶ የልምድ ልውውጦችን አከናውኗል። ሁለተኛው የብራዚል አፍሪካ የምግብ ዋስትናን ማረጋገጥ፣ ረሃብን መዋጋት እንዲሁም ደግሞ የገጠር ልማትን እነዚህን ሶስት አጀንዳዎች ትኩረት ያደረገ ኮንፈረንስ ነበር የተካሄደው። እንግዲህ በኮንፈረንሱ ኢትዮጵያ ለሌሎች አፍሪካ ብዙ የአፍሪካ ሀገሮች መጠው ስለነበር ለሌሎች የአፍሪካ ሀገሮች በምግብ ዋስትናን ማረጋገጥ ምን እንደተሰራ እንዲሁም ደግሞ በረሃብን በመዋጋትም ምን እንዳከናወን እና የመጨረሻው ደግሞ የገጠር ልማት ላይ ምን እየሰራ እንደሆነ ከስንዴ ከሌማት ትሩፋት እና ከሌሎች ጋር ማያይዘን ያለንን ተሞክሮ አቅርበናል። አፍሪካ እንግዲህ እስካሁን በሰራናቸው ስራዎች በተለይ ባለፉ የሰባት ዓመት የለውጥ አመታት አንዱ ትልቁ የግብርናው ዘርፍ ስለሆነ ትኩረት የተሰጠው በግብርና ዘርፍ የተሰሩ ስራዎችን አቅርበናል። ከዚያም በላይ ደግሞ በዓለም አቀፍ ደረጃም በፋውም የተሰጠን ሽልማት ስለነበር ሌሎች አፍሪካውያን ኢትዮጵያ የተለየ ነገር እየሰራች እንደሆነ አዲስ አልነበሩም፣ ሚኒስትሮችም አብዛኛው የሚያውቁት ነገር ነው። ስለዚህ ይህን ተሞክሮ ለሌሎች አፍሪካውያን ወንድሞቻችንም እንዲሁም ለብራዚል ወንድሞቻችንም አሳይተናል። ከዚህ በተጓዳይ ደግሞ ከነሱም የተማር ናቸው አሉ በተለይ ከብራዚል አንድ ስድስት አካባቢ ተቋማትን ትላልቅ ተቋማት እና ጠቃሚ የሆኑ ለሀገራችን የጎበኘ ናቸው አሉ ወደፊትም ደግሞ እነሱም እንዲጎበኙን አድርገን ከእኛ ደግሞ የተሻለ የበለጠ ወደ ስትራቴጂክ ደረጃ ግንኙነታችን እናሳድግ በሚል ባለፈው የብራዚል ፕሬዚዳንት በጎበኙት መሰረት ኢትዮጵያን የዚያኔ ከጠቅላይ ሚኒስትሩ ጋር የተነጋገሯቸው በጣም በርካታ ይሾዎች አሉና ግንኙነታችንን፣ የኢኮኖሚ ኢንቴግሬሽኑን ከቴክኖሎጂ ዋይዝ በብዙ መስኮች አብረን መስራት እንችላለን የሚል ስለተነጋገሩ ያንን ንግግር ወደ ተግባር ለመቀየር ደግሞ ከዚያ በኋላ በርካታ ስራዎች ተሰርተዋል። ከግብርና ሚኒስቴርም ከሌሎች ተቋማትም ብራዚልን በተለያየ ጊዜ እየመጡ ጎብኝተዋል። በዓለም እጅግ ቀልጣፋና ዘመናዊ የግብርና ስራን በመከወን በዘርፉ ልዕለ ኃያል ተብላ የምትገለጸው ብራዚል ይህን መድረክ በማዘጋጀት በጋራ ለመስራት ቁርጠኛ አቋም እንዳላት ፕሬዚዳንቷ ሉላ ዳ ሲልቫ በጉባኤው መክፈቻ ላይ በአጽንኦት ገልጸዋል። ከሁሉም በፊት ዛሬ ለሁለተኛ ጊዜ እዚህ ከእናንተ ጋር በመገናኘቴ ደስታ ይሰማኛል። በእርግጥ በአፍሪካና በብራዚል መካከል የምግብ ዋስትናን በተመለከተ የተካሄደው የአፍሪካና የብራዚል ውይይት በ2010 የተካሄደው በእኔ የመጀመሪያ ዙር የፕሬዝደንትነት ዘመን ጥሪ በማቅረብ ነው። በዚህ በሁለተኛው የሥልጣን ዘመኔ ደግሞ ይህ በአፍሪካና በብራዚል መካከል ያለው ሁለተኛ ዙር ውይይት እየተካሄደ ነው። በእርግጥ ይህ ስብሰባ ብራዚል ከአጋሮቿ ጋር የምታደርገውና ባለፈው ዓመት የቡድን ሃያ አባላ ሀገራት በዳቦስ ያጸደቁት ረሃብንና ድህነትን የመከላከል የዓለም አቀፍ አጋርነት አካል ነው። ረሃብንና ድህነትን የመከላከል የዓለም አቀፍ አጋርነት ሁሉንም የምንፈልገውን ምግብና ሁሉንም ነገር ባናምርትም ጉዳዩን በዓለም ዙሪያ ያለው ሀገራት ከግምት ውስጥ አስገብተው እንዲሰሩ የማድረግ ሙከራ ነው። በሁለተኛው የብራዚል አፍሪካ የምግብ ዋስትና፣ ረሃብን መከላከልና የገጠር ልማት ጉባኤ ላይ ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጋር ወደ ብራዚል ያቀኑት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ እና የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ይገኙበታል። ዘላቂ የግብርና ልምዶችን የቴክኖሎጂ እድገትና ለአርሶ አደሮች የገበያ ተደራሽነትን በማጠናከር የአፍሪካን የመርማት አቅም ወደ ውጤት የሚቀይር በመስክ ምልከታ የተደገፈ ተግባር ተኮር ተሞክሮዎች መወሰዳቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አንስተዋል። ብራዚል በተለይ በግብርና ምርቶች ላይ እና በግብርና ዘርፉ ላይ በጣም መርታዊ ለውጥ ያመጣች አገር መሆኗን አይተናል በጉብኝታችን በተለይ ደግሞ ከጉብኝታችን ውስጥ የመጀመሪያው የብራዚል ብሔራዊ አቅርቦት ኩባንያ የሚባል በተለይ ፖሊሲ ላይ የሚሰራ፣ ፖሊሲ ላይ ብቻ አይደለም፣ ፖሊሲም ላይ ይሰራል፣ የግብርና ፖሊሲን። ከዚያም ባለፈ ደግሞ አቅርቦቱን የአቅርቦት ሰንሰለቱን ከአምራቹ ወደ ተጠቃሚው በማድረስ ረገድ በጣም ትልቅ ስራ የሚሰራ ኩባንያ ነው። ሽያጮችን ወደ ዓለም አቀፍ ደረጃም ለማውጣት የሚያስችል አቅም ያለው ነው። ግን በዋናነት እየሰራ ያለው ሀገር ውስጥ ያለውን አቅርቦት ከአንድ ቦታ ወደ አንድ ቦታ በመውሰድ እንዲሁም ደግሞ የገበያ በጣም አለመረጋጋት ሲኖር ደግሞ ገበያ ለማረጋጋት የሚያስችል ስራዎች እንደሚሰራ አይተናል። ትላልቅ መጋዘኖች አሉት። በፖሊሲ ደረጃ እንዲሰራ ቢቋቋምም ግን አቅርቦቱንም በማሳለጥ ምርቱንም ራሱ አርሶ አደሩን በመደገፍ ምርትና ምርታማነትን ለማሳደግም ትልቅ ስራ እየሰራ እንደሆነ ሀያ አምስት አመት እንደሆነ ኮናብ የሚባል ኩባንያ ነው። እሱን ጎብኝተናል። በተለይ የብራዚል ግብርና ላይ በጣም ትልቅ መሰረት ጥሏል የሚባል እና በየሄድንበት ሁሉ የምናገኘው አንድ ተቋም አለ። የግብርና ምርምር ኮርፖሬሽን ወይም ኢምብራፓ የሚባል ተቋም አለ። አርባ አመት ይሆነዋል ከተቋቋመ። ይሄ ተቋም በሁሉም የግብርና ዘርፎች ላይ በሰብል ልማትም በእንስሳት ሀብት ልማትም በአሳ ሀብት ልማትም ኢሪጌሽን ላይ፣ ሜካናይዜሽን ላይ፣ አፈር ለምነት ላይ አሲዳማ አፈር ለመከላከል የሚያስችሉ ምርምሮችን በመስራት በጣም ዝናብ አጠር የሆኑ አካባቢዎች ላይ ደግሞ ቶሎ የሚደርሱ ሰብሎችን ቶሎ የሚደርሱ የእንስሳት መኖዎችን በማምረት በጣም የተሳካለት ተቋምና በተለይ ለብራዚል የግብርና ምርት እና የግብርና ምርት ኤክስፖርት እንደዚህ ማደግ ትልቅ ስራ የሰራ ተቋም መሆኑን አይተናል። የግብርና ምርምር ኮርፖሬሽን ወይም ኢምብራፓ የሚባለው እኛም ላይ በአንዳንድ ዘርፎች ላይ መስራት ጀምረናል በጋራ አሁን ደግሞ ፊርማው የበለጠ ይህንን ግንኙነታችን ለማሳደግ የሚያስችል ስራ ይሆናል። በሌላ በኩል ደግሞ የህብረት ስራ ማህበራትንም የአርሶ አደር የህብረት ስራ ማህበራት እንደዚያው ጎብኝተን ነበር። አንድ ነጥብ አምስት ሚሊየን አካባቢ አርሶአደሮች አደሮች በጋራ በጣም ብዙ ነገር እንደሚሰሩ አይተናል። ወደ ሜካናይዜሽን ገብተዋል ከአመት ሁለት ሶስት ጊዜ ኢሪጌሽንንም በመጠቀም እያለሙ እንደሆነ አይተናል። በጣም ትልቅ ፖቴንሽል እንዳላቸው ይህንን የህብረት ስራ ማህበር ደግሞ ራሱ ይሄ የምርምር ተቋሙ በጣም ትልቅ ድጋፍ እያደረገ እንደሆነም አይተናል። እና በአጠቃላይ ከዚህ ከግብርና ዘርፍ ጋር በተያያዘ ያለው የብራዚል እድገት የጥናትና ምርምር ስራ እየሰሩ መሄዳቸው ለየትኛው አፈር ምን አይነት ማዳበሪያ ያስፈልጋል የሚለውን፣ ኦፍኮርስ የማዳበሪያ ማምረት እንዲህ አይነት ጉዳዮች፣ እነሱም ትልቅ ችግር እንዳለባቸውን ነው ያየ ነው። ይሁንና ግን በአጠቃላይ እስካሁን በተሰራው ስራ በብራዚል የግብርና እድገት ላይ የጥናትና ምርምርን አስተዋጽኦ በጣም በከፍተኛ ሁኔታ ያሳደገው መሆኑን አይተናል። እኛ ከዚህ በጣም በትልቁ መማር እንዳለብን እና የጀመርነውን ነገር ማጠናከር እንዳለብን እና የተማርነው በተለይ በግብርናው ዘርፍ አሁን የተካሄደው የብራዚል አፍሪካ የግብርና ዘርፍ ላይ ያተኮረው ጉባኤ ሀገራችን የምትፈልገው አይነት ኢኒሽቲቭ ነው። ለምን በእኛ በኩል ዋናው ትኩረታችን አሁን ተጨባጭ የሆኑ የትብብር መስኮችን ማስገኘት ነው። ተጨባጭ የሆኑ ተሞክሮዎችን ልምዶችን መቅሰም ነው። እኛ ራሳችን አገር ቤት እየሰራ ናቸው ያሉ የግብርና ስራዎች በርካታ ተሞክሮ የሚቀሰምባቸው እንደሆኑ ይታወቃል። ይበልጥ ደግሞ እነሱን አጠናክረን ለመሄድ ደግሞ መማር የምንችላቸው ነገሮች፣ ከሌሎች ጋር በትብብር መስራት የምንችላቸው ነገሮች ደግሞ ካሉ እየሰራ እንገኛለን። ስለዚህ ከዚህ አንጻር ብራዚል በግብርና ዘርፍ ከፍተኛ ደረጃ የደረሰች ነች። ከ1970ዎቹ ጀምሮ በኢምብራፓ በተባለ የብራዚል የግብርና ምርምር ተቋም የተነሳ ብራዚል የነበራትን የግብርና ምርት በከፍተኛ ሁኔታ አሳድጋ በዓለም ላይ የግብርና ልዕለ ሀያል የምትባል አይነት ሀገር ሆናለች። ስለዚህ ይሄም የተካሄደው ጉባኤ በግብርና ላይ አተኩሮ ብራዚልና አፍሪካ በምን መስክ አብረው መስራት ይችላሉ፣ ልምድ በመለዋወጥ ረገድ፣ የቴክኖሎጂ ሽግግር በማዘገረድ የሚለውን ያተኮረ ትልቅ የተሳካ ጉባኤ ነው ማለት እንችላለን። ሁለት ጉዳዮችን አተኩረን ማየት እንችላለን። አንደኛ የእኛ ራሳችን ለዚህ ጉዳይ የሰጠነው ትኩረት ከፍተኛ ነው። ይሄ ጉባኤ የውይይቶችን ማድረጉ እንደተጠበቀ ሆኖ በተጨባጭ ከከተማ ወተን ወደ ግብርና ወደሚከናወንባቸው የብራዚል ክልሎችም ተጉዘን በርካታ ተሞክሮቹን ያገኘንበት ነው። ይሄንን ለሀገራችን የሚጠቅሙትን ከሀገራችን ፖሊሲዎች ጋር በሚያጣጥም መልኩ እየወሰድን ከብራዚል ጋር ያለንን የግብርና ምስግነት ወደ ላቀ ደረጃ የምናደርስበት ምናደርግበት ከፍ የምናደርግበት መድረክ ፈጥሮልናል ማለት ነው። ሌላኛው በእኛም በኩል ያሉንን የደረስንባቸውን ያትመሰገብናቸውን ውጤቶች ለአፍሪካም ለብራዚልም ወገን ለማሳወቅም ለነሱም ጋር ያለንን ልምድም ለማካፈል የተጠቀምንበት ነው። ከእነሱ የምንወስደው እንዳለ ሆነው እኛም ደግሞ ለሌሎች የምንሰጣቸው ተሞክሮዎች የተሳኩ እንዳሉን ይታወቃል። የአረንጓዴ ልማት አሻራ ስትራቴጂያችን ትግበራችን ኢኒሼቲቫችን አንዱ ነው። የሌማት ሩፋት ሌላው ነው። በስንዴ ምርት ያስመዘገብነው ውጤት ይታወቃል። እነዚህ ሁሉ ደግሞ በእኛም በኩል የደረስባቸውን ውጤቶች ለሌሎች ለማካፈል ደግሞ እድል የፈጠረ መድረክ ነው። ይህንን ተጠቅመን እንግዲህ ግንኙነቱን በግብርና ዘርፍ በተለይ ወደ ላቀ ደረጃ ለማስረግ ለማድረስ የሚያስችል የሁለትዮሽ የግብርና ትብብር ስምምነትም ተፈራርመናል። ይሄ እንግዲህ ከዚህ ቀደም ከነበሩን ተነስተን ትግበራቸውን ገምግመን በምን መልኩ ደግሞ የበለጠ የግብርና መስክ ያለንን ትብብር ማሳደግ እንችላለን በሚል የተፈራረም ነው። ተጨማሪ የግብርና መስክ ስምምነት ነው ማለት ነው። ትንሽ ዝናብ አጠር የሆኑ አካባቢዎችን ለመጎብኘት ሞክረናል። ከዋና ከተማዋ ብራዚሊያ ወደ 1547 አካባቢ ኪሎ ሜትር የሚርቅ ቦታ ሄደን ነበር። ፔትሮሊና የምትባል ከተማ አካባቢ ነው። እንግዲህ የሳቫና አካባቢ ነው። ዝናብ አጠር ነው። ነገር ግን በጥናትና ምርምር ለዝናብ አጠር የሚሆኑ ድርቅ መቋቋም የሚችሉ የእንስሳት ዝርያዎችን ከሌሎች አካባቢዎች ከሩቅ ምስራቅ ኤዥያ ድረስ በማፈላለግ በማምጣት በማራባትና በማዋለድ በጣም ትልቅ ስራ እየሰሩ እንደሆነ ላርሶ አደሩ አይተናል ለእነሱ ደግሞ የሚሆን መኖም እራሱ ባለችው የዝናብ ወቅት ወይም ደግሞ በውሃን ደግሞ ማኔጅ በማድረግ በማቆር ስራ ላይ በጣም ከፍተኛ ስራ እየሰሩ እንደሆነ ለኢሪጌሽንም ወይም ደግሞ ለመስኖ ልማትም ይጠቀሙበታል። በሌላ በኩል ደግሞ ለመጠጥም ውሃ ህብረተሰቡ በእያንዳንዱ ቤተሰብ ደረጃ እነዚህ የውሃ ማቆር ስራዎች እንዲሰራ ውሃ አክሙ ደግሞ ለመጠጥ እንዲያውል የማድረግ ና ድርቅን የመቋቋም ስራ እየሰሩ መሆኑን አይተናል። እዚህ አካባቢ የለሙ አጠቃላይ ለአካባቢው የአየር ንብረት ተስማሚ የሆኑ የአትክልትና ፍራፍሬ ምርቶች በተለይ የወይን፣ ኮኮናት እና እንደዚህ ሙዝ የመሳሰሉ ነገሮችን እያለሙ እንደሆነ አይተናል። በአጠቃላይ ድርቅ አጠር የሆኑ ዝናብ አጠር የሆኑ ድርቃማ የሆኑ አካባቢዎችንም ራሱ እንዴት ማልማት እንደሚቻል አፍሪካውያን ወንድሞቻቸው ያሳዩበት ነው። የላቲን አሜሪካዋ ብራዚል ባልተገደበ የምርት እድገትና ዘላቂ የግብርና ልማቷ ዛሬ ላይ ምርታቸውን ወደ ዓለም ከሚልኩ ሀገራት ቀዳሚዎቹ ተርታ ላይ ትገኛለች። ይህን ተሞክሮ በተለይም ቴክኖሎጂና የዘመነ አሰራርን በግብርናው በመተግበር የአፍሪካ ሀገራት ተጨባጭ ለውጥ ማምጣት እንደሚችሉ የገለጹት ፕሬዚዳንቱ ሉላ ዳ ሲልቫ ሀብትን ወደ ተጨባጭ ለውጥ ለማምጣት እንተባበር ሲሉም ገልጸዋል። እኔ ክብርት ዲላሚኒ ዙማ የአፍሪካ ህብረት ኮሚሽን ኮሚሽነር በነበሩ ጊዜ አዲስ አበባ ሄጄ የአፍሪካ ኅብረትን ሥራ ተመልክቻለሁ። 360 ሚሊዮን ዶላር መጠን ያለው የአፍሪካ ልማት ዕቅድ ነድፎ እየሠራ ነበር። የሚበረታታ ነው። በዚህ የእናንተ ጉብኝት ምን ያክል ልምድ እንደምናካፍላችሁ አላውቅም። ከእናንተ ግን ብዙ የምንማረው አለ። አፍሪካ የሰው ዘር መነሻ ስፍራ ነው። ብራዚል ከአፍሪካ ጋር ለመስራት የምትችልባቸው ብዙ መንገዶች አሉ። በጋራ የምንሠራው ብዙ ነው። ይህ ስብሰባ ለዚህ አስተዋጽኦ ማድረግ አለበት። ከጉባኤው ተሳትፎ ጎን ለጎን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ልውካቸው በብራዚል ሳኦ ፓውሎ ግዛት የሚገኙ የተለያዩ ኩባንያዎችን የስራ እንቅስቃሴ ጎብኝተዋል። የንግድ ወታደራዊና የግብርና ዘርፍን የሚደግፉ አውሮፕላኖችን አምራች ሆነው ኤምብራኤር ቀዳሚው ሲሆን ኩባንያው በአቪሽን ኢንዱስትሪ ዘርፍ በኢትዮጵያ ከሚገኙ ተቋማት ጋር በትብብርና በጋራ የመስራት ፍላጎት እንዳለውም ተመላክቷል። ይሄ ኩባንያ ለንግድ የሚሆኑ አውሮፕላኖችን ለየትኛውም ዝም ብሎ ለንግድ ሰዎች ለማጓጓዝ ካርጎ ለማጓጓዝ የሚሆናል። በጣም ደግሞ ለቪአይፒ የሚሆኑ አውሮፕላኖች በጣም ንግር የሲሆኑ አውሮፕላኖችን እንደዚያው ያመርታል። በሌላ በኩል ለግብርናው ዘርፍ የሚሆን የሚያመርታል። በወታደራዊ ዘርፉም ትልቅ ስራ እየሰራ እንደሆነ ሄደን በጎበኘነው መሰረት አይተናል። ይሄ ተቋምም አብሮ ለመስራት በተለይ ከኢትዮጵያ አየር መንገድ ጋር እና አቪሽን ሴኩሪቲ ላይ ከሚሰሩ ተቋማት ጋር አብሮ ለመስራት እና ኮኔክት ለማድረግ ትልቅ ፍላጎት ያሳየ ነው። ግንኙነቱንም እንደጀመረ ገልጾ ብናል እነዚህም ግንኙነቶች የበለጠ እያሳደግን በተለይ የኢትዮጵያና የብራዚልን አጠቃላይ ወደፊት እድገት እጣ ፈንታ የሚወስኑ ነገሮች ለመስራት ነው። እንግዲህ እንደ ብሪክስ አባልነታችንን በዚያ በኩል የሚያገናኝን ነገር ስላለ እነሱ ላይ የምናየውን ክፍተት እኛ ላይ የተሻለ በተራመድንበት ከእኛ ትምህርት እንዲወስዱ ከእነሱ ደግሞ የምንወስዳቸውን ትምህርት እንደዚያው እየወሰድን በጋራ ለመስራት በጋራ ለማደግ እና በጋራ ለመበጸግ የሚያስችል ስምምነት አድርገናል። እንግዲህ ወደፊት ደግሞ ሌሎች የኮፕ 30ም ኔክስት በሚቀጥለው ዓመት ኖቬምበር ላይ የሚካሄዳለ ዚሩ እሱም ላይ ክቡር ጠቅላይ ሚኒስትሩ እንዲገኙላቸው ግብዣ አቅርበዋል። እሱንም ለክቡር ጠቅላይ ሚኒስትሩ የምናቀርብ ይሆናል። የሳኦ ጆዜ ዶስ ካምፓስ የቴክኖሎጂ ፈጠራ ፓርክ ሌላኛው በልዑኩ ጉብኝት የተደረገበት ተቋም ነው። ይህም የዲጂታል ኢትዮጵያ ራዕይን እውን ለማድረግ በፈጠራና ቴክኖሎጂ የታገዘ ስራን ለመተግበር ኢትዮጵያ ለጀመረችው ስራ ልምድ የተወሰደበት ነው። የቴክኖሎጂ ፈጠራ ፓርክ ነው፣ የአይሲቲ ፓርክ ብለን እንደምንጠራው እኛ ከስታርታፖች ጀምሮ መካከለኛም ከፍተኛም የሆኑ ኢንዱስትሪዎች በተለይ በአይሲቲው ዘርፍ የሚመራመሩ ሀሳብ የሚያመጡ እንዲሁም ደግሞ ወደ ትግበራ የሚሸጋገሩ እንዲሁም ደግሞ ዓለም አቀፍ የሆነ እውቅና ያላቸው ተቋማትንም እዚህ አካባቢ ኢንዱስትሪ ውስጥ እንዲገቡ በማድረግ አንዷን ከተማ ኦልሞስት የኢንዱስትሪ ከተማ ለማድረግ የአይሲቲ ኢንዱስትሪ ከተማ ለማድረግ እየሰሩ ያሉት ነገር በጣም ትልቅ ነው። እዚህ አካባቢ ያለው ስራ ለእኛም ትልቅ ተሞክሮ የሚገኝበት ስለሆነ እነሱም ወደኛ መጥተው አርቲፊሻል ኢንቴሊጀንስ ላይ የሰራነውን ስራ፣ ሳይበር ሴኩሪቲ ላይ የሰራነውን ስራ እንዲሁም ደግሞ አይሲቲ ፓርካችንንም፣ የዲጂታል ኢትዮጵያን ኢኒሽቲቭ፣ የመንግስት አገልግሎትን በተለይ ደግሞ ብራዚል ላይ በጣም አጠር ብሎ ያየ ነው። በተለይ ከኢትዮጵያ አኳያ እየሰራ ነው ካለነው ስራ አኳያ ስናየው በተለይ ዲጂታል ዘርፉ ላይ ትንሽ እንቅስቃሴው ይህን ያን ፈጣን ነው ብለን መውሰድ አንችልም። የመንግስት አገልግሎት ወደ አውቶሜሽን የማስገባት ወደ ዲጂታል የማስገባት ስራው በጣም እኛ ከዚህ በፊት በጣም ምንድን ነው ሲቸግረን የነበረው በየተቋሙ የሚሰራ የአውቶሜሽን ስራ የኢንተርኦፐራቢሊቲ ችግር እንዳለው የመናበብ ችግር እንዳለው ሴንትራሊ ዳታ ቤዙ ራሱ ገበርን እንደማይደረግ እንደዚህ አይነት ነገር እኛ ጋ ያጋጠመኝ ችግር እነሱ ጋር አሁን ችግሩን እንዳየ ነው። እና እንደ ሞሰው አይነት አገልግሎቶችን መጠው እንዲጎበኙና እነሱም ደግሞ ከእኛ የሚወስዱትን ተሞክሮ እንዲወስዱ ተነጋግረናል። እነሱም ደስተኛ ናቸው፣ መጠው ይጎበኛሉ። አይሲቲ ዘርፍ ላይ ያሉ ደግሞ በጣም ትላልቅ ተመራማሪዎች አሉ። እንደነገሩን ከሆነ የነ ኢምብራፓ የሀሳብ መነሻም ከዚህ አይሲቲ ፓርክ ውስጥ እንደሆነና በየጊዜው ሀሳቦች እና የትግበራ ቴክኖሎጂዎች ከዚያ ምርምር ውስጥ እየወጡ ለእነሱ እንደሚሰጡ ነግረውናል። ግብርናው ላይ በጣም ሰርተዋል። ገቨርናንስ ላይ የመንግስት አገልግሎት ላይ ደግሞ ትንሽ ወደኋላ የቀረ ነገር አላቸው። የቴሌኮም ዘርፉ ላይ እንግዲህ እናንተም ትንሽ ወጣ ስትሉ አይታችሁት ከሆነ በጣም ኔትወርክ የሚያስቸግርበት አካባቢ ነው። እዚህ አካባቢም ላይ እኛ ባለን አጠቃላይ ጃይንት የቴሌኮም በተለይ ኢትዮ ቴሌኮምን ወደ ሌሎች አካባቢዎች ሄዶ እንዲሰራ የመንግስት ፍላጎት ስለሆነ በኢንቨስትመንት ሆልዲንጉም ተነጋግረን እነሱ ሁሉ ጎብኝተው የተሻለ የሚሉት ላይ መርጠው ግንኙነታችን ለማሳደግ የሚያስችል ስራም ሰርተናል። በቅርቡ ይጎበኙናል ብለን እናስባለን። ይሄንን ተነጋግረናል። በሌላ በኩል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሁለትዮሽ ውይይት ከብራዚል ምክትል ፕሬዚዳንት እንዲሁም የኢንዱስትሪና ልማት ሚኒስትር ጀራልዶ ሮድሪጌዝ አልካሜን ጋር አከናውነዋል። የቀደሙትንና የቀጣይ የጋራ ሥራዎችን በባለብዙ ወገን ትብብርና ሌሎች ፈጣን ለውጥ የሚያመጡ ትብብሮችን ለመተግበር አቅጣጫ ማስቀመጣቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አንስተዋል። ውይይታችን ንግድን በተመለከተ፣ ኢንቨስትመንትን በተመለከተ እንዲሁም ደግሞ አጠቃላይ ማኒፋክቸሪንግ ዘርፉን ማሳደግ ላይ በተመለከተና ኢትዮጵያ ለብራዚል ትልቅ ገበያ እንደሆነች ብራዚልም ለኢትዮጵያ ትልቅ ገበያ እንደሆነች እና ያለንን ግንኙነት ከፍ እናደርገው በሚል የተነጋገርነው። ምክትል ፕሬዚዳንቱ አጋጣሚ ኢትዮጵያን እስካሁን አልጎበኙም፣ ግን በአጠቃላይ ባላቸው ክትትል ኢትዮጵያ በተለይ ዲጂታል ኢትዮጵያ ላይ እየሰራች ያለችውን ነገር ግብርና ላይ ያሳየች ያለችውን ለውጥ የስንዴ ልማቱን እና ሌሎችንም የሌማት ትሩፋትንም፣ የአረንጓዴ አሻራን እነዚህን አንስተው በጣም ትልቅ ነገር እየተሰራ እንደሆነ የኢትዮጵያ ቡናም በተለይ ብራዚል ላይ አንዱ መዳረሻ እንደሆነ ብራዚልም በቡና ምርት በጣም ይታወቃል፣ ግን የቡና ጣዕሙ ስለሚለያይ በዚህ ዘርፍም ያለንን ግንኙነት ለማሳደግ የሚያስችል ውይይት አድርገናል። ይህን ከፍ ወዳለ ደረጃ ደግሞ የሚወስድ ከግብርና ጋር ወደፊት አብሮ ለመስራት የኤም ኦ ዩ ተፈራርመናል ማለት ነው። አጠቃላይ ሲታይ ጉባኤውም፣ እንዲሁም ጉብኝቶቹም ለሀገራችን የግብርና ዘርፍ ተሞክሮ ያገኘንባቸው በተለይ ደግሞ ግብርና በቴክኖሎጂ ሲታገዝ በጣም እመርታ ያለው የላቀ ለውጥ እንደሚያመጣ የተገነዘብንበት ወቅትና ብዙ ከብራዚል ከሚመለከታቸው አካላት ጋር ውይይት ያደረግንበት ነው።